የቤታችን ድምቀት እንኳን በሰላም መጣ። የቤቢሱ አባት ነው ይዛልና፣ ሁላችሁም እስቲ ልብ ቅርጽ ልብ ቅርጽ ልጆቻችን፣ ከቅርታ ጋር ኮፒሊንክ ሼር እያደረጋችሁ ልጆቻችን በልብ ቅርጽ ምርጥ ምርጥ ምኞት እየጻፋችሁ እስቲ አንድነታችን እናሳይ፣ ፍቅራችን ለልጆቻችን እናሳይ። ሁላችሁም ልብ ቅርጽ ላኩ። ልብ ቅርጽ ልብ ቅርጽ እንወዳችኋለን። መጽሐፍ የምትጽፉ ልብ ቅርጽ አባባ እስቲ በእመቤት የአባባ ጎዝግዙ እስቲ አባባ እየጎዘጎዛችሁ ጠብቁ አባባ ልብ ቅርጽ እየጎዘጎዛችሁ ጠብቁ። እንወዳችኋለን፣ እናከብራችኋለን። ሁሉም ጫረቃ ፋሚሊ እንወዳችኋለን። ወንድም ትከሰኑ አባቦ አባቦ ደርባ አባቦ ኦኔ አባቦ ኦኔ አባቦ ዳን መነጉተዳ ኦኔ ሁንዱም ትከሰኑ በገነጋ ንፍተን እንኳን በሰላም መጣችሁ። ሁላችሁም ጨረቃ ፋሚሊ እንወዳችኋለን፣ እናከብራችኋለን። ልጆቻችን በአበባ እና በልብ ቅርጽ እንቀበላችሁ። ታላቃችን ወንድማችን እዚህ ነው ያለ የቤቱ ታላቅ የቤቢሱ አባት እዚህ ነው ያለው እና ሁላችሁም እስቲ ለመከታ ውስጥ ለልጆቹ ምን ሀል ፍቅር እንዳላችሁ እስቲ አሳዩን። እወዳችኋለን፣ አመሰግናለሁ ሁላችሁም። ገለቶም አሁንዱም ቲኬሰኑ ኦል ጨረቃ ፋሚሊ ቴንክዩ ቨሪማች እናመሰግናለን ሁላችሁም፣ እናመሰግናለን ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ማለት በሽር አግዘን እና ቡሩኬና ሀይሚ ጋሽ ያደረክልን አንቲ ከቅርት ሀገራ የናትኤል አባት በሼር አግዘን ፍፄ ምታች አይቻለው። መከታችን፣ የልጆቻችን መከታ፣ ወንድማችን፣ ሁላችሁም ጠረቃ ፋሚሊ ሁላችሁም እንኳን በሰላም መጣሁ። በድጋሜ እንኳን በሰላም መጣችሁ። እንኳን በሰላም መጣችሁ። ሁላችሁም እንደዚህ ተቀበሉ። እግዚአብሔርን ትለያላችሁ፣ ማርያምን ትለያላችሁ፣ እግዚአብሔር ያክብር ትለያላችሁ፣ ሁላችሁም ትለያላችሁ። እናመሰግናለን፣ እንወዳችኋለን። እንደዚህ በሆነ መልኩ መቀበል አለብን። ቤቱን እንዳትደራረጉ

ያበቃችሁት ያወቃችሁት እናንተ ናችሁ እና ጨረቃ ፋሚሊ ሁላችሁም ተናግረናል፣ ቅድምም ተናግረናል። እነዚህ ልጆች ሲመጡ በሰላም በፍቅር ነው የሚመጡት። እናንተን ደግሞ ሰላምታችሁን አቅርባችሁ ሌሎቹ እንዲገቡ እያንዳንዳችሁን እናስገባችኋለን በፍቅር

በፍቅር ተቀበሉ። አዋሪ ያሆኑ የፍቅር ግንብ እየገነቡ ነው። ትውልድን እያስተማሩ ነው። እና እንደዛ ያደረጋችሁ ሰላማችሁን አቀርቡላችሁ። ሌላ ጥያቄ ፎሎ ስለ ልጆች፣ ስለ አራቱም ልጆች ቤታችሁን እንደሚከፍታሉ ቃል እናስገባቸዋለን። እዚህ ጋር ሲመጡ እና ቤታችሁን ሄደን ደግሞ ስለ ልጆቹም፣ ስለ ቤቱም፣ ስለ ራሳችሁ ህይወት ታሪክ ደግሞ እዛ ሄደን የምንጠይቀው ይሆናል። አመሰግናለሁ። እወዳችኋለሁ። እናመሰግናለን። እና አዋሪያ እንዲሆኑ እንዲጠነክሩ። ልጆች ናቸው ገና ሁሉም ከሰላሳ አመት ሁለቱም፣ እንደምታውቁ እኛ ፊት ለፊታችን ነው ያደጉት ና ሁላችሁም በፍቅር እንድትቀበሉ፣ ስራችሁን በስነ ስርዓት ሰርቶ ለትውልድም በስነ ስርዓት እንዲያስታምሩ እናንተ ደግሞ ድጋፍ ሆኑ ግን ድጋፍ ሆናችኋል። እስከ ዛሬ ከጎናችሁ ናቸው። እስከ ዛሬ ሲከፉም ሲደሰቱም እናንተ ናችሁ አብራችሁ ያላችሁ። ምርጥ ፋሚሊ፣ ምርጥ ኦዲንስ፣ የምትገርሙ ኦዲንስ ናቸው። ለእናንተም ደግሞ ሰላም ጤና ይብዛላችሁ በያላችሁበት ሁሉ። ከምንም በላይ ሰላም ነው፣ ከምንም በላይ ፍቅር ነው፣ ከምንም በላይ ደግሞ ጥሩ ለሰው መመኘት ነው ብዙዎቻችን ሰው ሀገር ላይ ነው ያለ፣ ነው እግዚአብሔር ለሀገራችሁ ያብቃችሁ ስል ላይ ያላችሁ ጥሩ ጥሩ ነገር ጥሩ መልካም መልካም ነገር ለሰው መመኘት ለራሳችን ህይወታችን መገንባት ነው። ስለዚህ ደግሞ ለህይወታችን ሁሉም መገንባት ጥሩ ነገርን መመኘት ነው እና እነዚህ ልጆች ደግሞ ጥሩ ነገርን እየተመኘን እያገዝ ተውፎ ማገዝ ብርና ወይም ደግሞ እየተሸከምናችሁ ወይም አይደለም፣ በሀሳብ ነው አለልህ፣ እኔ አለሁልሽ አለልህ ማለት በጣም ትልቅ ነገር ማክበር፣ ሰውም ማክበር፣ ጸሎት ማድረግ፣ ጎን መሆን በጣም ትልቅ ነገር ነው። መልካም ምኞት ብቻ መመኘት በጣም ትልቅ ነገር ነው፣ በረከት ነው። ለእነሱ ሳይሆን ለራሳችሁ በረከት በረከት ወደ ቤታችሁ በረከት እየጠራችሁ ነው። እና ብዙ ነገር ይቅርታ ተምረናል። የቅርታ ልብ እንዳለን ከነሱ ጋር ተምረናል። የትውልድን አዋሪያ ሆኖ እንዲያልፉ አሁንም ጥሩ ጥሩ ነገር አሳልፉ። ብሩቴና ሄሚ ደግሞ ከዚህ በላይ የትውልድን አዋሪያ ሆናችሁ የፍቅርን ግንብ ለትውልድን አሳይታችሁ ለወደፊት እንድትቀጥሉ እግዚአብሔር ያደርግልን። አሁንም እድግ ክብድ በሉ። ሌሎቹ አውሩ መለይ እስቲ አንድ በለን። ሞተን ክፈትና አንድ በለን። የናትኤል አባት ኦፕሲ፣ እሱ ካልተመቸው ልጆቹ ሰላም ይበሉት። በተራሚውት ፈታው ማለት ነው፣ ምናልባት እሱ ላይ መቸው ይችላል። እያዳመጣችሁ ይሆናል። ሰላም በሉት። ሰላም ሰላም፣ መለኛ መሸ ደህና ነው ወይ? እኛ ደህና ነን፣ አልሐምዱሊላ። እንኳን ወደ ቤታችን ጥሪያችን እና ክብረ ወደ ቤታችን እንኳን በሰላም መጣ። በጣም አድርገ እናመሰግናለን። ክብረ ልወልማችን እሺ መሌ ወንድማችን እንኳን በሰላም መጣ። ስለመጣ ደስ ብሎናል። እንኳን አክብረሃን ጥሪያችን፣ አክብረ ስለመጣ በጣም ደስ ብሎናል። ሁላችሁም ሚውታችሁን እየፈታችሁ ሰላም በሉት። ልጆቹ እስከሚመጡ ደረስ ዜማት በሉ። ዜማ ስትሉ ያስፈራል ቤቱ። ወይ ጉዴ ፈላ። ይፈላ ማሱ ያለኩ አይመስለኝም ሙት አርጓል። እኮ እናንተ ሰላም በሉት እና እንትን ሚሚም አንድ ሰላም ትበለው። አልተቀዳኝም አደል ሚሚም ስራ ላይ ናት መሰለኝ። መለኛው ወንድማችን እንኳን በሰላም መጣ።